ከእኔ ጋር ሻቀን አስቀምጠኸው ትሄዳለህ፣ እዛ የኔን ድባቴ ደግሞ ይዘህ እዛ ትሄዳለህ ምናምን። ዛሬ እንደዚህ አይነት ሙድ በፍጹም አይሆንም ምናምን ነገር ካለ ምናምን ብዬ ነው የጠየቅኩህ እንጂ ያንተ የግል ጉዳይ ነው። ማለት የግል ጉዳይን ራሱ መጠየቅ አስፈላጊ አልነበረም፣ እውነት ለመናገር ግን። አንዳንድ ነገሮች ላፊ ህመም ይዘው የሚመጡ ነገሮች ስላሉ ከዛ አንፃር ምናልባት ከቀለለ ትክክል ኪያ ያለችበትን የቤተሰብ የፋሚሊ ችግር ታቋለ ከኔ ጋር የመለያየት ነገሮች ተደራርቦባታል። በእንደዚህ አይነት ሁኔታ ኪዩን ከምቷት እኔ ሞቴን ማለት ይህን ነገር መቋቋም እየቻልኩ አይደለም። ቶፋ ደግሞ ካሉብኝ ሀዘኖች ጋር ካሉብኝ ችግሮች ጋር ምናምን ወደ አንተ ደግሞ አስባለሁ። ይህን ልጅኔ የተደስቼ አይቶ የሚደሰተው መች ነው? ከቤተሰብ ጋር በጣም ዲፕ የሆነ ክሎዝ ከሆንከው ሰው ጋር ምናምን ነገር ስራ አንድ ላይ ማስኬድ አሮ ነው። እኔ እንጃ አንተ ካመንክ ደስተኛ ሁኜላት ቤት በመግባቴ ደስተኛ ናት፣ ግን ከኪያ ጋር በመገናኘቴ ደስተኛ ትሆናለች ብሎ ማሰብ ይሄ ራስን ማሞኘት ነው። የኔን ኪዩ ጉዳይ ችግሮች ተፈተው ምናምን ነገር አይደለም፣ ግን ሁል ጊዜ ስታገኙኝ አንተ ኩርምት ምት ብዬ አዝኜ እያለቀስኩ ወይ ደግሞ የሆነ ጫካሰ ወይ የሆነ ዝንዝን ብዬ ነውና ሁሌ አንተ አዝነህ እንዳይ ስለማልፈልግ ዛሬ እንኳን ደስተኛ ላርገ ብዬ። ሰላም ሰላም፣ የተከበራችሁ የቶያቱ ቤተሰቦች እንዴት ናችሁ? ፈጣሪ መስገን እኔ በጣም ደህና ነኝ። በዚህ ቻናል ላይ አጠብቁኝ። ማቅ አለው ነው ሶያ ነው የምጠብቁት። ዛሬ ግን በጣም የሚያስገርማችሁና በሚ የሆናል አይደለ፣ ግራ በሚያጋባው ሁኔታ በሉት ስላላችሁ ዛሬ ቶያቱ ላይ ተከስቼ ያለው ጉዳዩም ምንድን ነው የሚለው ወደ በኋላ አካባቢ ምን በምን አይነት ሙር መሰላቱ ዛሬ የተነሳው የተወሰኑ ቪዲዮዎችን ምናምን ነገር ይህን ሶስት አራት ቀን ምናምን ነገር ያሉትን ከመጀመሪያ ጀምሮ ያሉትን ማታ ማታ ላይ የተወሰነ ገረብ ገረብ ምናምን ነገር እያደረኩት ነበር እና ትንሽ እውነቱን ለመናገር ከሆነ ቤትም ምናምን አላደርኩም። ወደ ማዘርጋ ሂጄ ከማዘርጋ ነበር ማታ እያሳለፍኩ የነበረው እና ደስ የሚል ነገር ነበር። ማዘርዎች ትንሽ ያረጋጋሉ፣ ሰላም ያደርጋሉ፣ ታውቃላችሁ እና ከእሷ ጋር ነበር እንትን ያልኩት እና ማታ ቪዲዮዎችን ለሊት ላይ ምናምን ነገር እንትን እያልኩ ሰሞኑን ቶፋ እጅግ በጣም በቃ ለአብድ ወይም ደግሞ በቃ ራሴን ላጣው የሆነች አለ አይደለ በቃ ይህቺን የምታክል በቃ እንትን ነበር የቀረኝ። ነው ነው ሙድ ውስጥ ነበረ የነበርኩት በጣም ደስ የማይል ሁኔታ ላይ ምናምን ማለት ነው። ራሴን ጫካ ውስጥ ነው የማገኘው፣ መች እንደሄድኩ አላውቅም። ራሴን የሆነ ያለ አለ ውስቡ ግቢ ያለ ቦታዎች ላይ ምናምን ነገር ነው ነው፣ ደስ የማይል ቦታ ነው ነው ራሴን ማገኘው የሆነ እንትን ስልና ተከታስሎ ያለሁበትን ሲትዌሽን በደንብ አጣንቶ ምናምን ነገር በቃ አላ ከራሴ ጋር የቻልኩትን እንደሆነ ወደራሴ እንድመለስ ነገሮችን ተረጋግቼ እንዳስብ በቃ አላ አይደል በቻሉ መጠን እኔ ጋም ኪዩ ጋም በቃ በዚህ በዛ ምናምን ነገር እያለ በቃ ሁሉ ቀዳዶችን እየሸፈነ ያለው በጣም የሚገርማችሁ ሁኔታ የታ አታ ስራ ቦታው ላይ እየሄደ ምናምን ነገር የሆነ አላርለ እኔ አንድ አንድ ጀማ ማመርኳቸው እንትኖች ምናምን ነገር አሉና እዛ ጋር በቃ አላርለ እኔ ካቨር ያደረኩ አይደለም። ሰሞኑ ካለሁበት ሙድ ጋር በተያያዘ በቃ ያን እነዛ ነገሮች ለማስተካከል የሚሄድበትን ርቀት ሳይ በቃ ቶፋ የሆነ አላርለ የወንድምነት የሆነ አላርለ ለሰው ያለው ኢንቴንሽን በቃ አላርለ በየአንዳንዱ ቀዳዳችሁ ከጎናችሁ ነው። በነገራችን ላይ እንደምታውቁት አብሮ አደግ ጓደኛዬ ወንድሜ የሆነ አለ አለ ስሞች ሁሉ የሚያንሱት አይነት ሰው ነው። ከዝምድና በኩል ማለት ነው። ግን ዛሬ ለሚያውቀው ሰው እራሱ ተወዬ ነው ነው። አይገርማችሁም እስኪ እንዳልኳችሁ፣ እስኪ በአንድ ቃል ተወዬ ማለት እያላችሁ በአንድ ቃል ግለጹት እስኪ፣ ጥር ባለች አረፍተ ነገር ኮሜንት ላይ ጠብቃችኋለሁ። ደግሞ ሰብስክራይብ ራሱ እያደገለት አይደለም። የደውል በተኗን እቺን ጣት በመጠቀም በነገራችን ላይ ሰብስክራይብ ማድረግ ትችላላችሁ። የምታዩን ሰዎች እስኪ ነካ አድርጓል። ሰባ ሰማንያ ሺህ ምናምን ነገር ይታያል። ሰብስክራይቡ ግን ወደ ሰላሳ ሦስት አራት ሺህ ምናምን ነገር እንደዚህ ነው ያለው እና ሰው እነዚያ ሰዎች ምናምን ነገር ይሄንን ቻናል ተውዬ መጣም በቃ አይደል፣ ፖዚቲቭ ሰው ነው። ቢያገኛችሁ ምንም የሚሆንላችሁ ሰው ነው ነው ብትቀራረቡት፣ በአካል ብትገናኙት ምናምን ነገር ሰው ለሱ ምንም ማለት ናት ነው ነው አንድ ሰብስክራይብ ብዬሽ ስለማሰብ ነው። ኤኒዌይስ ወደ ጉዳይ ስገባ ዛሬ በቃ ለምንድን ሆኖ ከሱ ጋር ቆንጆ ጊዜ ማላሳልፈው ከሱ ጋር ይሆናል አላ ደስ በሚል ሲቹዌሽን ምናምን በሱ ቻናል ላይ ይሄንን ፖስት ባለ ምናምን ነገር በኋላ እየዬ ነው የምልበት ምናምን እሱ ጋር እንዲኮስት ነው የምፈልገው። እየቀረስኩ ያለሁት እኔ በራሴ በኩል ነው እና ምንድነው ጉዳዩ መሰላችሁ ዛሬ አግኝቸው ምናምን ነገር ቴንክዩ፣ ቶፋ በቃ አለ ነገሮች፣ አንተን ሳገኝ የሚሰማኝ ሰላም አለና፣ ሰሞኑን ደስ በማይል ሁኔታ እዛ ጫካ ስታገኘኝ ምናምን ነገር፣ ከዛም ቢሮ ከሄድክ በኋላ ልጆች ደውለው ከአንተ ጋር ተገናኝተው ነበር እንደ ሙሉ ጥሩ አይደለም ምናምን። እኔ ጋር ደስተኛ ለመሆን ትሞክራለህ። እዛ ስትሄድ ደግሞ ሌላ ነገር ነው ነው ምናምንና ይገባኛል። በቃ ህመሜን ይዘት ሄድና የአንተን ደስታ እኔ ጋር ጥለ ነው የምትሄደው። እና በጣም ኢምፕረስድ ነው ያደርገኝ ለወንድምህ መጥነት በየመሉ ቢያንስ ቴንኪው። ለምንድን ነው ማለት ነው ለምን አመሰግናለሁ እንኳን አ የሚገባው ሰው ነው ምናም ነገር ብዬ አስቤ ያለው። በዛም ላይ ደግሞ ደናውኛ አይቶኝ ይሆናል አይ፣ ራሱንም ማረጋግቶ ስራው ላይ አቴንሽን እንዲያደርግ ስለምፈልግ እስኪ ዛሬ ደስ ደስ ብሎኝ ምናምን ነገር በቶፋስም ማለት ነው። አዎ በጥሩ ሙድ ላገኘው ፈልጋለሁ ምናምን ነገር እየመጣ ነው። ደውዬለታለሁ፣ ቅድም ነው ነው የተደዋወልን። አቻኩዬ ነው የጠራኝ ለምን እንዶር አላውቅም። ብቻ ዛሬ ደስ የሚል አይነት ሙድ ውስጥ ነው ነው ያለሁት። እንዳልኳችሁም አንድ ማዘርጋ ነበር፣ ሁለት ደግሞ ዝም ብዬ እስኪ ስልኳን ልሞክርላት ብዬ ስደውልላት ኪያኑ ደህና ነህ ብላ በዚሁ ደስ በሚል ድምጽ የለ አውራችኝ፣ አይገርማችሁ በቃ እነዚህ ነገሮች ተደማምሮ ደስ የሚል አይነት ስፔሽን ላይ ነው ያለሁት። ሰው በዚህ ሙድ ያለው ለምን ተፋር አላገኘሁም ብዬ አስብ ያለው ልክ እንደመጣ ቀጠለላችኋለን። ወዳችኋለሁ። ቶያቱ ቤተሰቦች ትመችኛላችሁ። እንግዲህ ቤተሰቦቻችን በጣም በሚገርማችሁ ሁኔታ አንድ ቀን ስልክ ደውዬ አንስቼ ተወያ ፈልጋለሁ ብዬው ቀርቶ እንደማያውቅ ታውቃላችሁ በጣም እኔ እንጃ ብዙ ሰዎች እኮ በተለያየ አይነት ስፔሻሊ አሁን ጠዋት ላይ ያልኳችሁ እንዳልኳችሁ ከማዘር ቤት ቀጥታ ነው ወደዚህ ምናምን ነገር የመጣሁት፣ እና የሆነ ብዙ ሰው ጠዋት ላይ ስራዎች ይኖሩታል ቢዚ የሚያደረጉት የራሱ ማታ ሲያቅዳቸው የነበሩ ትላንት ሲያቅዳቸው ለዛሬ የነበሩት ነገሮች ምናምን ነገር ይኖራል፣ እና ብዙ ሰው ላይ መቸው ይችላል። ጠዋት ላይ ስትደውሉለት ስትቀጥሩት፣ አንዳንድ ሰው ረፍት የሚፈልግበት ጊዜ አለ። ምናምን ተፋ ግን ቶዬ ይፈልግሃል። እውነት እኔ ራሱ ለእኔ እንደሱ አልገኝም። ወደ እኔ ማለት ነው። እና ደውዬለት አለው ባልኳቸው መሰራ ደርሽ ያለው ምናምን ነገር ብሎኛል። ው እየደረሰ ነው ነው ከርቀትም ላይ እያየሁት ነው። ኤንስ እናግኘውና እስኪ ዛሬ ደስ ደስ ይለዋል እኔ ደስ ብሎኝ

ጠረሙም የሆነ ማታ ትናንት ምናምን ነገር ዝም ብለን በጂዚ ሦስት ቀን ውስጥ ምናምን ነገር ስንገናኝ ደስ በሚል ሙድ ውስጥ ነበር እያገኘሁ ይሄ ነበረው። እነዚያን ሙዶች ምናምን ነገር ለማስተካከል ተፍ ተፍ ምናምን ቢሮ በነገራችን ላይ እደውላለሁ እና አሁኑ ካንተ ጋር ተገናኝቶ ነበር፣ አረ ይሉኝ ምን ነው ምናምን በቃ ትንሽ ደብረውታል ምናምን ነገር ይላሉ። እና በጣም የሚገርምህ እንዲህ እየተፈለቀለክ መተ ከቢሮ ደስ በሚል ሙድ መተ እኔ ጋር ስደርስ ነው፣ አረ የኔን ድባት ይዘት ሄዳለ። ያንተ ደሞ ፈገግታ እኔ ኢነርጂ ሆኔ ጉልበት ሆኔ ምናምን መለሳለሁ። እና ቢሮ ስደውልላቸው አሁኑ ካንተ ጋር ተገናኝቶ ነበር አረ ምናምን ነገር አዎ፣ ምን ነው ምናምን ስላቸው በቃ ይሆናላ። በጣም የሆነ ሀፒ ሙር ላይ ነው የወጣው ግን ሲመለስ በጣም አዝኖ ነበረ ምናምን ነገር፣ የምር ነው ነው? አንተ እኔ ጋር ሻቀን አስቀምጠው ትሄዳለ፣ እዛ የኔን ድባቴ ደግሞ ይዘ እዛ ትሄዳለ ምናምን። ዛሬ እንደዚህ አይነት ሙድ በፍጹም አይሆንም ነው ሎተሪ ወንድምነት አንተ የብሬ እንግዲህ ራሱ ግራ ነው የሚጋቡትና የብሬ ነው። ነገር ምን ተገኝቶ ነው ወይስ እኔ አይደርሰኝ? እንደዛ የለም። እውነቱን ለመናገር ከሆነ ዘጠና ከመቶ እንዳልኩ በዚህ ጉዳይ ላይ ምናምን ነገር የሆነ ድባቴ ውስጥ ሁሌ አለህ ካጠገቤ ከዛ እኔ ሙድ የተስተካክሎ አንተን ካገኘው በኋላ ምናምን ከእንደገና ደግሞ ህይወትን ይሆናል ትንሽ በቀላሉ እንኳን ነገሮችን ለማሰብ የሚሆነኝ ኢነርጂ ይሄዳሉ። አንተ ደግሞ እኔ ጋ ስትመጣ ከቤትና ከቢሮና ከስራ ሰዎች ጋር ከተለያየ ቦታና ደስ የሚል ሙድ ዘምተህ እኔን ልታጽናና በቃ ውስጡ ሁሉ ብለህ ተመለሰ የኔን ሙድ የሆነ ደባሪ ሙድ ምናምን ነገር ደግሞ ይዘህ ትመለሳለህ ምናምን ነገርና ዛሬ የምር ዓይነት ነው። ዘጠና ከመቶ አንድ በቃ ደስ ብሎኛል እና ደስ የሚል ሙድ ላይ ያለሁት ስለኔ ስለ እኔ እያሰብክ ከዛ ስራ ቦታ ላይ በተለያየ ሲቹዌሽን ሆነ የሚደብር ሙድ ውስጥ እንዳትገባ አንድ እሱ ነው ሁለት ደግሞ እንዳልኩውም ግን አልነግረህም ብዙ የሆነች ነገርም አለች በኋላ ኔልት ነው ነ ሀቂቃው እሱ ነው። ግን ሁለተኛው ነገር ደግሞ ቀለል ያለች ነገር ናት። ግን በጣም ደስ ያለ የሆነ ደስ የሚል ጊዜ ትናንትና በሆነ ጉዳይ ላይ እንዲህ ነው ብዬሽ ነገሩን አልነግርህም። ከኪያ ጋር ደስ የሚል ጊዜ ምናምን ነገር አሳልፈን ነበር። በምንድን ነው የታጀብ? አይደለም የታገዝ አይደለም። ካሜራ አይ ለማንንም ሳንናገር ታደብቀን ነው ምናምን ነገር ይር ነው እና ደስ የሚል ጊዜ አሳልፈናል። ካሜራ ምናምን ነበረ።

አንድ የሚሰጠኝ ሰላም አለ አታስዋሽኝ። ይሄ በጣም ራሱን የቻለ ነገር ነው። ከዛ ደግሞ እንዳልኩህም በአንተ ጉዳይ የምሬን ነው ቶፋ። ዋናው ፖይንት እሱ ነው ቁም ነገር ነው ምዳ፣ እና በጣም ቴንኪቱ ዬ ብዬ ሁሉም ነገር እና ዛሬ ደግሞ አንድ ደስ ብሎኝ እየዋልኩ እንደሆነ አስበህ ደስ ብሎ እንድትውል ስለምፈልግም ጭምር ነው ነው ሁለቱ ፖይንቶች ነዛ ናቸው።

አጠገቡ ያለውን ጓደኛውን ወንድሙን ወይም ደግሞ በዙሪያ ያሉ ሰዎችን ያላመሰገነ ጌታውን አያመሰግንም ይላልና፣ አንተን ጓደኛ ስለሆንከኝ ወንድም ስለሆንከኝ ቴንኪው። አላህን ደግሞ እንዳንተ አይነት ወንድም ስለሰጠኝ አይ ከዚህ አንግሎ ምንድን ነው አይነገረኝ ወንድም ቶፋ አስራ ሁለት ሰዓት ላይ ጉዳይ የሚጠብቁ ተመልካቾች ይኖራሉ። ኪዩና አሁኑ ቸኮሌት ካፕልስ ላይ መታችሁ፣ አስራ ሁለት ሰዓት ላይ የሚገርም የሆነ ነገር ላይ መተርላችኋል። ተመልካቾቻችን የኛ ብቻ ሳይሆን የእናንተም የሆነ ነገር ማለቴ እናንተም

ቤተሰቦች የምሬን ነው ብላችሁ እናንተንም በተመለከተ እናንተም አብራችሁ ያለ እናንተኛ ምን ምን ማለት እንችላለን። ቤተሰቦች ናችሁ፣ እዶቻችን ክብሮች ናችሁ። አስራ ሁለት ሰዓት ላይ በጣም በሚያምር ሁኔታ ከትላንት ከኪዩ ጋር ያሳለፍነውን አይነት ድባብ እንድትካፈሉን ስል ግን ሙሉ ቪዲዮውን እንዳልኳችሁም ለናንተም ለቶዬ እኮ ቤተሰብ ላይ ቤታችን ላይ ቤታችንን ይጎብኙ ላይቭ ነበር። ሞሜንቱ ላይ አይ የለም ነው። አሁን ኪያ ገደለችን፣ በቃ ደውላ የስድብ ማለት ነው ምናምን አንተ ለሚስጥር ምንም በቃ ትምህችም ማለት ነው ነው የምትለኝ። ገደለች ደስተኛ የሆነ ምናምን ነገር ስላየሁ በጣም ደስ ብሎኛል። እና ይገባሃል ደስተኛል። እና ቴንኪ ሶ ዋት ግን ላይክ እ በተደጋጋሚ የማስበው ነገር ነበረ

ምን ሌላ ደስታ እንደሚል ፋክት ነው። እና በእናንተ ግንኙነት ሮዛ ምን ዓይነት ነገር ስሜት ቅርበት ስለማላውቃት ነው። እና አንዳንድ ጊዜ ረጅም ደስታ ሀዘን ይዞ ነው የሚመጣው ብዬ አስባለሁ። ነገር ነው ገብተዋል። እና ከእሷ ጋር ያለው ነገር አሁን መጠየቅ የፈለኩ ጥያቄ ከእሷ ጋር በጣም የተያዘ ነው፣ ግን አይደለም በቃ ሰዓቱ አይደለም አሁን ላይ ና ግን ስለ ቶፋእንደጓደኛ ማወቅ ስላለብኝ ሁሌም ኖትስ የማደርገው ነገር ነው የማስበው ነገር ነው ምንም ጥርጥር የሌለው ነገር አንተ መጠየቀ ትክክል ነው እኔም ደግሞ እነዚህ ነገሮች ናም ነገር ሁሌ ያስባቸዋለሁ ናም እንድታቀሙ ፈልገው ነገር ቢኖር ሮዛ በጣም እንዳያት እንዳት በጣም ሰፊ ልብ ያላት ሰውናት ምናም ነገር ና ኒክ እያጋ ያለሁበትን ሲትዌሽን ትረዳለች ብዬ አስባለሁ ስለምትረዳ ይመስለኛል ቤት ስንሄድ ምናምን ደስ አይላትም አውቃለሁ። ግን እኔ ፊት ደስተኛ ለመምሰል ወይም ደግሞ ደስተኛ ሆና ለመታየት ምናምን ነገር እየሞከረች ነው ያለችው። እኔም በተቻልኩት አቅም እሷ ፊት ስሆን ለእሷ ትኩረት እየሰጠዋት እሷ ፊት ስሆን እሷን የሚገባውን አይነት ሰው ምናምን ነገር ለመምሰል እየሞከርኩ ነው ምናምን ነገር። እሷ ያው ከኪያ ጋር ስንገናኝ ከኪያ ጋር ስናወራ ምናምን ነገር ስላሉት ነገሮች አፍ አውጥታ ባትነግረኝም ትንሽ ምቾት ምናምን ነገር ትነሳለች። እውነቱን ለመናገር ከሆነ ግን እንዴት መሰለ ቶፋ በአንድ ጊዜ እኔ ሮዛን ብታነሳው፣ የእኔም ቤተሰቦች አሁን እንደዚህ ነው ቢሉ፣ ጓደኞች ወይም በዙሪያ ያሉ ሰዎች ምናምን አኑ ምንድን ነው ነው፣ እዛ ጋ ትዳር አለ እዚህ ጋር ከኪዩ ጋር ያለው ነገር ደግሞ ምንድን ነው፣ እንደዚህ መደወላችሁ መገናኘታችሁ ምናምን ነገር ይላል። በአንድ ጊዜ ኪያ ኪያ ናት። በቃ ብድግ ብዬ የተነሳ ኪያን የምትዋት አይነት ሰው ይገባኛል። ተገናኝታችሁ እንድታውሩ ራሱ ሳምንቻችን ነበረው። እሱን እያልኩኝ አይደለም፣ ግን ላይክ ማንም በዚህ ልክ ግልጽ ሁኑ ሊያወያየህ አይሻልም? እና አንዳንድ ነገሮች ፐርሰናል ናቸው ተብሎ ይዘለላል። እና ፐርሰናል ነው ብለህ ስትተወ ግን የሆነ አሳማሚ ነገር ሊሆን ይችላል ብቻህን መፍታት ማትችል አይነት ነገር፣ በጣም ጫናው ጠንካራ ሊሆን ይችላል ነው። አትሊስት ሼር ብታደርገኝ ምናልባት እንደ ወንድም እንደ ጓደኛ ማማክረህ ነገር ካለ ምናምን ብዬ ነው የጠየቅኩህ እንጂ ያንተ የግል ጉዳይ ነው ማለት፣ የግል ጉዳይን ራሱ መጠየቅ አስፈላጊ አልነበረም እውነት ለመናገር፣ ግን ግን አንዳንድ ነገሮች ላፊ ህመም ይዘው የሚመጡ ነገሮች ስላሉ ከዛ አንጻር ምናልባት ከቀለለ ትክክል ነህ፣ መቶ ፐርሰንት ትክክል ነህ። ግን እንድታቀም ፈለገው ነገር ቢኖር አሁን ላይ ቱፋን ማ ነው ሮዛን በተመለከተ ምናምን ይህንን ነገር አስባ ከኪያ ጋር ትገናኝ ብትለኝ ምቾት እነሳለሁ። ቤታችን ነው ነው የሚደፈረሰው አውቃለሁ። ማለት እሷ እኔን ተረድሳ ፈለገችውም ወይም አሰበችውም አላረለ እሷ አሁን ባለው ችበት ሙድ ቀለል ለማድረግ ነገሮችን እየሞከረች ነው። እሱ ይሻላታል፣ ለእኔም እሱ ይሻለኛል ብዬ አስባለሁ። ቤታችን ሰላም እንዲሆን ከተፈለገ ምክንያቱም እኔ ከኪዩ ጋር ያለሁበት የፍቅር ዲፕ ይታወቃል። በቃ የፍቅር ጥልቀት በምን ያህል ደረጃ እኔና እሷ በቃ የማንገፋው ነገር ሆኖብን ወይም ደግሞ ማንተው ነገር ሆኖብን እንደተለያየ ግልጽ ነው አይደለ? ይህን ነገር ሮዛም ጠንቅቃ ታውቃለች። ስለዚህ ኪያ ጋር ያለውን ነገር ደግሞ በአንድ ጊዜ ኪያ ያለችበትን የቤተሰብ የፋሚሊ ችግር ታውቃለህ። ከኔ ጋር የመለያየት ነገሮች ተደራርቦባታል። በእንደዚህ አይነት ሁኔታ ኪዩን ከምተዋት እኔ ሞቴን እመርጣለሁ። ታውቃለህ ቶፋ፣ በፍጹምም አላደርገውም። በምንም አይነት ጫና ውስጥ በሆን አልደብቅም። ተረርታይ ነው። መቶ ፐርሰንት ምናምን ነገር ብዬ ላውራ አልፈልግም። ግን ይሆናል። ለመረዳት የሚከብድ ነገር ነው፣ ትረዳኛለህ። አትፈርድ ማንም ላይ ነው። ለመረዳትም አይመችም ሁኔታው ነው። ላ ግን አንዳንድ ጊዜ ትቻቻላለህ። ሰውየው ጋር ያለውን ስሜት ሰውየው ጋር ያለውን እውነት ምናምን ነገር ለመረዳት ስትሞክል በቃ እኔም በሱ ቦታ ብለህ ማሰብ ስትጀምር ትችላለህ ይሁን እንጂ ምንም ተረጥረ የለው ከዛ አንፃር በዚህ ልክ እንኳን ከተረዳች አሪፍ ነው ግን ነገርኩ እንትሉን አይደለም አሁን ደስተኛ ነች በመገናኘታችን አይደለም እኔ ግን ደስተኛ ውኝላት ቤት በመግባቴ ደስተኛ ናት ግን ከኪያ ጋር በመገናኘቴ ደስተኛ ትሆናለች ብሎ ማሰብ ይሄ ራስን ማሞኘት ነው ነው ብዬ አስባለሁ ደግሞ የሆነ በአንዳንድ ነገሮችም ነገሮችን ሳያቸው ምናምን ነገር ምቾት ትነሳለች። የሆነ ደስ የማይል ነገር ውስጥ ዋላ ያለ ነገር ስራ በስትክክል የማትገባ ማለት በጣም በተደጋጋሚ እየነገረኝ ነው። ሀፒ ነህ ምናምን ወደ ቀድሞ ምናምን ነገር ተመልሰሃል ለምንድነው ማለት ስራ ላይ ያለህ ነገር አሪፍ እንዳልሆን አይነት ነገር የሰማሁት እና እሱ ደግሞ የበለጠ ድባት ስራ የሚያስገባ ዲፕሬሽን ውስጥ ምናምን የሚያስገባ አትሊስት ስራ ላይ ከሆንክ ማለት ነው ስራ ላይ ከሆንክ ስራ ላይ ከሆንክ ጭንቀት ምናምን የተወሰነ መልኩ ይቀንስልሃል። ምክንያቱም ስራው ራሱ የሚወስደው ነገር አለ። ምክንያቱም ለማሰብም ጊዜ አይኖረም በስራ ቢዚ የምትሆን ከሆነ እና ያ ነገር ያግዝሃል ብዬ እያሰብኩኝ፣ አንተ ግን የጠቀምኩበት አይደለም አይነት ነገር ነው። ስራ በትክክል እየገባ አይደለም ምናምን አይነት ነገር ማለት ነው። ምንድን ነው ይሄ? ቶፋ ዛሬ እንደዚህ ፍልቅልቅ እንደዚህ ደስተኛ ሆኜ ያያኝ ትናንት ከክያ ጋር ተገናኝ ስለነበር ነው። አንድ ዛሬ እንደዚህ በጣም ደስ ብሎኝ የምታይኝ የኔና የክዩ ጉዳይ ችግሮች ተፈታው ምናምን ነገር አይደለም። ግን ሁል ጊዜ ስታገኙኝ አንተ ኩርምትምት ብዬ አዝኜ እያለቀስኩ ወይ ደግሞ የሆነ ጫካሰብ ወይ የሆነ ዝንዝን ብዬ ነውና ሁሌ አንተ አዝነህ እንዳይ ስለማልፈልግ ዛሬ እንኳን ደስተኛ ላርገ ብዬ አስቤ ነው። እውነቱን ለመናገር ከሆነ አንተን ለማስደሰት ስለ ያደረግኩትም ነገር ጭምር ነው። ቶየህ ሁሌ ለእኔ አዝነ ነገርኩ እኮ ቅድም በጣም ደስ በሚል ሙድ ለስራ ብለ ወደ ቢሮ ትመጣና ወደ እኔ ጋር ስደውል ምናምን ነገር እኔ የለሁም እኔ ልታፈላልግ ወተ ያ ደስ ያለ የአማሮን ደስ የሚል ሙድህን ዝብርቅርቅ አርገ እኔ ጋር ጥለኸው ምናምን ነገር ደስታህን የእኔን ሀዘን ደግሞ አንስተ ወደ ስራ ቦታ ወደ ጓደኞች ጋር ወደ የተለያየ ቦታ ምናምን ነገር ትሄዳለ እና እኔ ይህን ነገር መቋቋም እየቻልኩ አይደለም። ቶፋ ደግሞ ካሉብኝ ሀዘኖች ጋር ካሉብኝ ችግሮች ጋር ምናምን ወደ አንተ ደግሞ አስባለሁ፣ ይህ ልጅ እኔ ተደስቼ አይቶ የሚደሰተው መች ነው? ካሉበት ችግሮች ካሉበት እንትኖች ተጨማሪ እኔ ላይ እሱ ምንድን ነው ምናምን ነገር ብዬ ደስተኛውኝ እንድታየኝ ብዬ ያደረግኩት ነገር ነው ቶፋ። ምንም የተቀየረ ነገር የለም ምንም በኪዩ ጉዳይ ኛ ተደኛ ጉዳይ እንዴት ነው ባቡሽ ጋር ምናምን ነገር? አሁን እኮ እንደ ድባት ይሰሩ በቃ ግን ነገሮች ላይ እንትን አድርገው ነው ማለት ሰበሰብ እያደረግሻቸው ምናምን ነገር ቶሎ መስተካከል ያለባቸው ነገሮች ቶሎ እያስተካከልክ ምናምን መሄድ ገብቷል። እንትን አስቤ ነበረ ባቡሽ ጉዳይ ምናምን ነገር ስትለይ አቡሽ የወለ ቶፋ የመጣው ርጅም ዓመት ምናምን ነገር ገጠር ውስጥ ብቻውን አግተው አስረው ማለት በተለያዩ ነገሮች አታለው ምናምን ረጅም የቁዘማና የእጅግ ነገር እንዲበላ በቃ ቤተሰቦቹ ላይ ጥሩ አመለካከት እንዳይኖሩ አድርገው ረጅም ዓመት ነው እዛ ያኖሩት። ያንን ጉዳይ ታውቃለህ። ከመጣ በኋላም የስራ እድል ተፈጥሮለት ወይ ስራ አልጀምረም ወይ ደግሞ እኛ ስራ ቦታ ምናምን ነገር መቶ የተለያዩ ስራዎች ምናምን ነገር እንዲሰራ ላለት ምናምን ነገር እና በቃ ሲገባ ሲወጣ ምናምን ነገር የሆነ ስራ ማይሰራ ሰው የሚያስባቸው ነገሮች ይታወቃሉ። እና መንደር ላይ ከማይሆን ልጆች ጋር ምናምን ነገ ከነጎዳ ምናምን ነገር ሊውል ይችላል። ምናምን ነገር ና መልሶ የኪያን ህይወት ነገ ከነጎዳ ላይ እንዳይረብሽ ምናምን ነገር፣ ወይም ደግሞ የሆነ የሚበለሻሽ ነገር እንዳይፈጠር እፈራለሁ። አሳቤን ተረዳኝ። ስለዚህ ምን አስብኩ መሰለ፣ ያው እኔ አዲስ ፕሮጀክት ወይም ደግሞ አዲስ ስራ ምናምን ነገር እየጀመርኩና ና በዛ ነገር ላይ ትንሽ ተፍተፍ እያልኩ መሆኑን ታውቃለህ። ተሳክቶልኝ ሙሉ በሙሉ ባልጨርሰውም አንዳንድ ነገሮች ማለት ነው እሱን እንደ ፓርትነር ወይም ደግሞ እንደ የሆነ አላረል የሆነ ሼር ሆልደር ነገር ወይም ደግሞ ትንሽ የስራ ድርሻ እዛ ላይ ኖሮት በቃ መውጣት መግባት ቢችል እዛ ነገር ላይ አይምሮን በስራ ቢዚ ቢያደርገው አሁን ላይ ተግባባላ ባደረገው። ነገር ግን ላይክ እንደ ወንድም ምናምን ስታስብ ምናልባት ልክ ሊሆን ይችላል በሚለው ዝም ብለህ እንለፈው ነው እንጂ አሁን ባለበት ስታተስ ከአንተ ጋር አሪፍ ሆኖ ይቀጥላሉ ወይ የሚለው እኔ ትክክል እረዳለሁ እዛው ባለበት የሆነ ስራ ማመቻቸት ምናምን ነገር አንድ ነገር ሆኖ ሳለ ራስ ጋር አስጠግተህ እኔ እንጃ ላኪን ሲያዩ ምናምን ሊደብረው እንደሚችል አይነው ግን የሚበጀው የቱ ነው ፋ እኔ የሚመስለኝ ነው አቡሽ ብዙ ጥፋቶችን አጥፍቷል በጣም ትክክል ያልሆኑ ነገሮችን አድርጓል ግን እኛ ደግሞ ሊሆን ይችላል ግን እኛ አቡሽን አይደለንም ወይም ደግሞ እኔ አቡሽን አይደለሁም። ቶፋ አንተ ምን እንደዛው፣ ቶፋ አለ ምን ማድረግ እንችላለን? ለሱ ነው እንጂ እሱ እንደዚህ ያደረገ ባለበት ሆኖ ስራ ማመቻቸት የሚቻል ከሆነ፣ ለምሳሌ ከአንዳንድ ሰው ጋር መስራት ይከብዳል፣ በተለይ ከፋሚሊ ከቤተሰብ ጋር በጣም ዲፕ የሆነ ክሎዝ ከሆንኩ ሰው ጋር ምናምን ነገር ስራ አንድ ላይ ማስኬድ ነው። አንተ ካመንክበት እሱ የአንተ ውሳኔ ነው። አሁን ላይ ባላችሁበት ስታተስ እኔም ምቾት ሰቶኝ ምናምን ነገር አልሰራም። አውቀዋለሁ ምክንያቱም ስለ ብዙ ነገሮች ለማውራት ምናምን በጣም እንትን ሚለኝ ይመስለኛል። ግን እንድታቀም ፈልገው ነገር ቢሆን ነገ ላይ ለክዩ ችግር እንዲሆንባት በቃ አልፈልግም ቶፋ አሁን አዋዋሉን ሳየው ከስራ ሰዎች ጋር አይደለም የሚውለው። አሳቤን ተረዳኛል። ነገ ከነገ ወዲያ ምን አይነት ሰዎችን ደግሞ ያገኝ ምናምን ነገር አላውቅም። እማይሆን ነገር ውስጥ ተገብቶ ነገሮች ብልሽሽት ምናምን ነገር ደግሞ እንዲሉ ኪያ ተጨማሪ ሀዘኖችን ማስተናገድ የምትችል ሴት አይደለችም፣ በፍጹምም አይገባትም። አሳቤን ተረዳኸኝ። ለሱ ሰልሳ እሷን ከማሰብ ለእሱ አንተን ከማንተ ያልከውም ደግሞ ሀሳብ ያስኬዳል። ልራቅ ያለ ነገር የሆነ ነገር ልናደርግለት ደግሞ እንዳንችል እኔ አሁን የጀመርኩት ነገር ላይ ራሱ በጣም እየተፍጨረጨርኩ እሱንም ጊዜ እየሰጠሁት አይደለም። ሰሞኑ ባለብኝ ነገር ላይ የተነሳ ሀሳቤን ተዳኝ። ተጨማሪ ለእሱ ሌላ ነገር አውጥቼ ተፍተፍ ማለት የምችልበት አቅም ላይ አይደለም ያለሁት። ሀቁን ስነግርህ ነው። ተፋ ያው አንተ የማታውቀው ነገር የለም። አንተም ደግሞ ብዙ ነገሮች ላይ እዚህ እዛ ውርውር እያልክ ነውና ተጨማሪ ነገሮች ላይ ለእሱ ከፍተን ይህንን አድርግ፣ ያንን ነገር ላይ ትንሽ አንቀሳቅሰው ልንል የምንችልበት ነገር ላይ አይደለም ያለን ነው። ስለዚህ ወደኛ ካስ ጠጋ ነው በሚል ሀሳቤ ነው እና ይህንን ስነግረው ከምን አንግል ያስበው ከምን አንግል ይረዳው ገና አላወኩም። ኪዩንም ሳማክራት ገና አሁን ጂ እሷም ትቀበለ አትቀበለው እና ነው የምፈልገው። በጣም ሪላክስ እንድታደርግ እንግዲህ ተመልካቾቻችን በዚሁም በቃ እንትኑ ልንገረው ምናምን ነገር ይሄ እንትን አፕሎድ እንዲደረገው የምፈልገው በዚሁ ሙመንት ላይ አንተ ራስ ጋር ሄዶ ይሄ ቪዲዮ አንተ ቶያ ቲዩብ ላይ እንዲፖስት ነው ነው ፈልገው እኔ ለሙት ቶያ ሲመጣ ኢንትሮ ስላልሰማ ነው፣ ማለት በምን አይነት መልኩ ምናምን ነገር እያወራው እንደነበረ ስላልተረዳ ነው። ያውና እናንተ ተጣቁታላችሁ ይሄን ቪዲዮ የምጠብቁት ቶያ ቲዩብ ላይ ነው እንዳልኳችሁ፣ ሰብስክራይብ በተኗን እቺን ብቻ በመጮህ በመጠቀም እስኪ መክ ሰብስክራይብ ቤተሰብ ሆኖ አልቻለ። ኢትስ ኖት አባውት ሰብስክራይብ ፋሚሊ ሆኑ ነው ቤተሰብ ሆኑ ነው ቤተሰብ ሁኑ፣ ናችሁ፣ እንወዳችኋለን፣ እናከብራችኋለን። ለዛሬ ነበረው የፍልቅልቅታ የሚጨዋታ ወይም ደግሞ ተወዬን አሪፍ ሙድ ውስጥ የማድረግ ቆይታችን ይህንን ይመስል ነበር። በሚቀጥለው ቪዲዮአችን እስክንገናኝ ድረስ ይመቻቹ። አስራ ሁለት ሰዓት ላይ ኪዩ ቸኮሌትስ ላይ ይጠብቁን። ባይ።